ሰላም እንዴት ናችሁ? የኤችዲ አድማጭ ተመልካቾች መተናል ሐሙስ ከሰዓት በስርጭት ላይ ነው የምንገኘው። 101 ነጥብ አንድ ጣቢያው ነው እንዲሁም ዩቲዩብ ላይ የምታገኙናላችሁ። የኤችዲ ስፖርት ብላችሁ ብቻ በተፈልጉም በቂ ነው። የቬትስ እንግዲህ ህክምና ጉዳይ ዛሬ ያልቃል ተብሏል። እንግዲህ ሊቨርፑል ይህንን ተጫዋች በክለቡ ብቻ ሳይሆን በእንግሊዝ ሪከርድ ሂሳብ ስለማምጣቱ መረጃዎች ወጥተዋል። ጣጣው እንግዲህ የሚጠናቀቀው ዛሬ እና ነገ ነው የሚሉ መረጃዎች ናቸው በስፋት እየወጡ ያሉት። ሊቨርፑል ግን በዚህ ተጫዋች ዝውውር ብቻ እንደማያበቃ ነው መረጃዎች እየጠቆሙ ያሉት። እስከ ሦስት መቶ ሚሊዮን ፓውንድ ወጪ ያወጣል ከዛም ሊያልፍ ይችላል። ወሳኝ አጥቂ ይፈልጋል የሚል መረጃም ተያይዞ እየወጣ ነው። በዛሬ ቆይታችን ከዝውውር ጋር ያያይዘን ይህንን እናነሳለን። የጂኦክሬስን ጉዳይ በተመለከተ እንግዲህ ክለቦች አካባቢ የሚናፈሰው ወሬ ጠንከር ብሏል አርሰናልና ዩናይትድ ይህንን ተጫዋች ኮስተር ብለው እየያዙት ስለመሆናቸው መረጃዎች ይወጣሉ ከዩናይትድ ጋር ነበር እንግዲህ በርካታ ጉዳዮች ሰሞኑን ሲያያዙ የነበሩት አሁን ግን ዘግየት ብሎም ቢሆን አርሰናል በዚህ ተጫዋች ዝውውር ጉዳይ ላይ ገብቷል የተባለው እንግዲህ ሸሽኮ ቀዳሚ ተመራጫቸው ነው። ሸሽኮን በተመለከተ እንግዲህ ከነሱ በተጨማሪ ከወደ ሳውዲም ጥያቄዎች ስለመኖራቸው መረጃዎች ይወጣሉ። ይሄ ጂኦኬሬስ የተባለው ተጫዋች እንግዲህ የአርሰናል ሁለተኛ ምርጫ ስለመሆኑ ነበር የሚነገረው። አሁን ግን አንዳንድ ጉዳዮች ከዚህ ተጫዋች ዝውውር ጋር በተያያዘ አርሰናልን በዝርዝር እያገናኙት ነው። ጉዳዩ ምን ይሆናል እናነሳለን። ይሄን የተመለከተ መረጃ በቆይታችን እንግዲህ የዝውር ጉዳይ ነው የሚነሳው። አጠር ያለ ፕሮግራማችን ስለሆነ አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር ጠይቃለሁ። ከ- ከባካል ዳንኤል ጋር ነው ቆይታ አድርገው በአካል የእንዴ ነ ብያለሁ አስቀድሜ አለን አለ እንዴ እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ትናንት እንግዲህ ይሄ ተጫዋች ክለቡን ለመልቀቅ በተለይ ጂኦክሬስ ክለቡን ለመልቀቅ ከመፈለጉ መነሻ በርካታ ዜናዎች እሱን ተመልክተው ሲወጡ ነበር፣ በክለቡ ተከዳው የሚል ክለቡ ያንን ተከትሎ የሰጠው መግለጫን የሚመለከቱ ጉዳዮች በስፋት ሲወጡ ነበር። የሀገራችን አድማጮች እነዚህን በስፋት እንደሰማቸው ተስፋ አድርጋለሁ። ያንን ተከትሎ እንግዲህ ልጁ ወደ እንግሊዝ ለመምጣት ያለውን ጉጉት ያንጸባረቀ ነገር እንዳለው በርካቶች አነሱ። የዩናይትድ እና የዚህ ተጫዋች የዝውውር ጉዳይ እንግዲህ ተጫዋቾች ሽያጭን ተከትሎ የሚመጣ በመሆኑም ትንሽ የመዘግየት ነገር እንደሚኖረው ዩናይትዶ ዘግይተዋል አልዘገዩም የሚል ጉዳይ ውስጡ እንደተነሳ ስናነሳ ነበር። የኋላ ኋላ ደግሞ ትናንት ማምሻው ላይ የወጡ መረጃዎች ይህን ተጫዋች ከአርሰናል ጋር ሲያያይዙ ሰማን። የተወሰነ እንግዲህ የመንቀልቀል ነገር ይታያል። ልጁም ቶሎ ወደ ፈለገው ክለብ የመምጣት ነገር የፈለገ ይመስላል። ክለቡም ደግሞ ከዚህ ተጫዋች የተወሰነ ሞቅ ያለ ገንዘብ ለመስራት የመፈለግ ነገር እንዳለበት ይታያል። የተወሰነ እንግዲህ ይህን ተጫዋች የተመለከተ መሳከሮች ወጥተዋል። ቀለል ያለ እስከ 65 ሚሊዮን ፓውንድ ሲባል የነበረው እንግዲህ አሁን እስከ ሰማንያም ዘጠና ምናምን ሊሄድ እንደሚችል ብቻ መቶ አይደርስም የሚል ነገር እየወጣ እንደሆነ እየሰማን ነው ነው እና የዚህ ልጅ ጉዳይ በተመለከተ እንግዲህ ዴቭ፣ አንዳንድ ተጫዋቾች ክለቦችን አስገድደው እነሱ እንደሚፈልጉት ዝውውሩ እንዲፈጸም ጥረት ያደርጋሉ እና ይሄ የዚህ ተጫዋች የዝውውር ሁኔታ ማንን ያስታውሰኛል ዴቭ? ሁለት ሺ አስራ ሁለት ላይ ያኔ ሁለት ሺ አስራ ሶስት ነው፣ ከአንድ አመት በኋላ ነው የሄደው ሉካ ሞድሪች ምናልባት የውሉ ታሪክ ላይጻፍ ይችላል። ተጫዋቹ ያኔ ወደ ቼልሲ ተዘዋውሮ ቢሆን ዳንኤል ሌቪ ናቸው ተጫዋቹ እንዳይዘዋወር እንቅፋት ሆነ የነበረው። እንደውም ልምምድ ሁሉ አልሰራም የሚል ነገር አለው እና ቀጣይ አራት ዓመት ከግማሽ የሚያክል ውል ስላለው እነዛን የውል ዘመናት ተጠባባቂ ሆኖ ተጠባባቂ ወንበር ላይ ሆኖ እና ወጣት ቡድን ውስጥ እየተጫወተ እንዲያሳልፍ ጭምር የሚያደርግ ውሳኔን አሳልፋለሁ የሚል ነገር ተጫዋቹ ጉዳዩን የያዘበትን መንገድ እና እሳቸውም ደግሞ ወደ ተቀናቃኛቸው ወደ ሌላኛው የለንደን ክለብ ቼልሲ መሸጥ ስላልፈለጉ ነበር። ያ ከአርባ ሚሊዮን ፓውንድ ነበር የዝውውር ሂሳብ ሊወጣ የነበረው እና እንደውም ቶተናም ከዛ አነስ ባለ ሰላሳ አምስት ሰላሳ ስድስት ሚሊዮን ነው የሸጠው ከአንድ አመት በኋላ እና የዚህም ልጅ አካሄድ ተመሳሳይ ይመስላል ዴቭ ክለቡን በጣም እየተጫነ እንዳለ የሚያሳይ ነው። አሁን ትልቁ ነገር ዴቭ ይሄ እንግዲህ የዋጋው ጭማሪ ዩናይትድን ሊያሸሸው ይችላል የሚል ነገር አለና አንድ የፊት መስመር ተጫዋች ማምጣት ግዴታ ውስጥ ያለው አርሰናል እንደ ብዙዎች እንደሚሉት ማለት ነው። አርቴታ በዚህ ሀሳብ ይስማማል አላቅም፣ ግን አንድ አጥቂ ግዴታ ያስፈልገዋል። ምክንያቱም በቃ ፐዝሉ ተገጣጥሞ ሊያልቅ የተወሰኑ ነገሮች ነው የሚቀሩት አንደኛው ከቀሩት ጥቂት ነገሮች አንደኛው የፊት መስመሩ መደፈን አለበት ሁነኛ በሆነ ግብ አስቆጣሪ የሚለውን ነገር ያነሱ ይመስላል። ይህን ነገር እንግዲህ ሰምተናል። ስለዚህ ቪክቶር ዮኬሬሽ ወደ አርሰናል የሚያደርገው ዝውውር አሁንም እንቅፋት አልገጠመውም፣ አርሰናል ጉዳዮችን በውስጥ እየተመለከተ ነው የሚል መረጃን ተመልክቻለሁ። እና ምናልባት የዚህ ተጫዋች መዳረሻ አሁንም ክፍት ሆኖ እንዲቀጥል ምክንያት የሆነ ነው የሚመስለው። ዩናይትድ ሲባል ነበር፣ አንተም ባለፈው ፕሮግራም ስታነሳ ነበር እና የተጫዋቹ ቀዳሚ ማረፊያ ዩናይትድ ሊሆን ይችላል የሚል ነገር አለ። ግን ዩናይትድ ብዙ የሚያነሷቸው ነገሮች አሉ። የአውሮፓ ውድድር ላይ ተሳታፊ ያለመሆኑ የሚያመጣበት ክፍተት ሊኖር ይችላል። እንደዚህ አይነት ተጫዋቾችን የማግኘት እንደ ኩን አይነት ተጫዋች ቻምፒየንስ ሊግ ባይኖርም ችግር የለም ብሎ መጥቷል። እንደ ዮኬሬስ አይነት ተጫዋች ይሄን ይስማማል መመልከት ያለብን ይመስላል። አሁን ግን በተጫዋቹና በክለቡ መካከል ምንድን ነበረ የተስማሙት የሚለው ነገር ዴቭ የፖርቱጋሉ ሪከርድ ጋዜጣን ጠቅሶ ዲ አትሌቲክ ላይ የሰፈረ ጽሑፍ እየተመለከትኩ ነበረ የተነጋገር ነው ወይም የተባባል ነው ሁለት ነገሮችን ነው አሁን የተጠናቀቀው የውድድ ዓመት ከመጀመሩ አስቀድሞ አንደኛ አንተን በአንድ መቶ ሚሊዮን ይሮ ወይም ካንተ ዝውውር አንድ መቶ ሚሊዮን ዩሮ አንፈልግም። ሁለተኛ ደግሞ እንግዲህ የዝው ለዝውውር ላንተ ዝውውር የሚከፈለው ገንዘብ የሚወሰነው አንተ በምታሳየው ፐርፎርማንስ ነው የሚል ሐሳብን አንስተዋል። እንግዲህ ከፐርፎርማንስ አንጻር ዴቭ ለሀገሩና እንደዚሁም ደግሞ ለክለቡ በአጠቃላይ በጅምላ 63 ግቦችን አስቆጥሮ 17 አሲስት ያደረገ እንዴት እንግዲህ 80 ጎል ተሳትፎ ማለት ነው። እንዴት በጣም በጣም ለሜሲ የቀረበ ቁጥር ነው። ሜሲ 100 ምናምን ነው፣ ግን በጣም በቃ ለወደዛ የተጠጋ ቁጥር ነውና በፖርቱጋል ታሪክ እንደዚህ አይነት ቁጥር ተመዝግቦ አያቅም። አዲስ ክብረ ወሰን ነው ያስመዘገበው። የአንድ ዓመት ብቻ አይደለም፣ ባለፈው የውድድር ዓመትም እጅግ አስደናቂ ብቃትን ከ50 በላይ ግቦችን አስቆጥሮ ያጠናቀቀ ተጫዋች እንደነበር እናስታውሳለን። እንግዲህ ይሄ ተጫዋች በፐርፎርማንስ ምክንያት ከፍ ያለ ገንዘብ ቡድኑን ሊጠይቅ አስገድዶታል። በምንም ታምር 60 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ ወይም በአጠቃላይ እስከ 59 ሚሊዮን ፓውንድ በሚደርስ ገንዘብ ይሄንን ተጫዋች ልንሸጠው አንችልም የሚል ሀሳብን እንግዲህ የክለቡ ፕሬዚዳንት ተናግሯል። ቫራንዳስ ይባላሉ እና ይህን ሐሳብ ተናግሯል። ስለዚህ ይህንን ተጫዋች በቀላሉ እንደማንለቀው እርግጠኞች ነን የሚል ሐሳብን ስለማንሳታቸው መረጃዎች እየወጡ ነው የሚገኙት። እንደውም እንዲወጣ የሚያደርግ ይሄ የጀንትልማን አግሪመንት የሚል ነገር አልተስማማንም የሚል ሐሳብን አንስቷል። ስለዚህ የ27 ዓመቱ ስዊድናዊ በተመለከተ እስካሁን ራሱ ዴቭ ይፋዬ ጥያቄ አልቀረበልንም የሚል ሐሳብንም አንስተዋልና ይሄም ሌላ መልክ አለው። ዝም ብሎ ከፍላጎት አንጻር ብቻ እስካሁን እንዳለና ኦፊሻል ጥያቄ ይዞ ሄዶ ያቀረበ ክለብ እንደሌለ የሚያሳይ ነው። የሚገርመው ግን ዴቭ በ2023 ወይም ከሁለት ዓመት በፊት ወደ ቡድኑ ከተዘዋወረ በኋላ አሲስት ያደረገውን ቁጥር ብንቶ ዴቭ በመቶ ሁለት ጨዋታ 97 ጎሎች፣ በአማካኝ በአንድ ጨዋታ አንድ ግብ ልትለው ትችላለ። እጅግ የሚገርም የክርስቲያኖ ሮናልዶ የሊዮኔል ሜሲ አይነት ቁጥሮችን እያስመዘገበ እንዳለ የሚያሳይ ነው። ይሄ ተጫዋች እንግዲህ ወደ ዩናይትድ እያልኩ ነበረ። ከዩናይትድ አንጻር ደግሞ ዴቭ የብሪያን ቦሞን የዝውውር ሁኔታ እየተከታተሉ እንዳለ እና በሁለቱ ቡድኖች መካከል እስካሁን ከስምምነት መድረስ አልተቻለም። ዩናይትድ ያቀረበው የመጀመሪያ አርባ አምስት ሲደመር አስር የሚለው ጥያቄ ተቀባይነት የለውም። ከዛ በኋላ ከፍ አድርጎ ይሄዳል ከሀምሳ አምስት በላይ ና እንደዚሁም እየታየ የሚጨመር ገንዘብም ይኖራል የሚል ነገር ተነስቶ ነበር። እስካሁን በይፋ የተነገረ ነገር የለም። ጉዳዩን እየተመለከቱት ነው ግን ያለመሳካት ነገር በዩናይትድ እና በብሬንትፎርድ መካከል የሚፈጠር ከሆነ ዩናይትዶች አላቅም፣ ደጋፊዎቹ ይደሰቱበታል እርግጠኛ አይደለሁም። ጥሩ ተጫዋች ነው፣ ግን ደግሞ በዩናይትድ ሌቭል ይመጥናሉ አላቅም። አንቷን ሴሜኒዮ የሚባሉ የቦርን ማውዞ ግዙፍ ተጫዋች የመስመር ተጫዋቾችን፣ ተከላካዮችን እየገነዳደሰ ነው የሚሄደው ቴክኒካል አይደለም፣ ግን በጣም ጉልበት አለው። በጣም ሹተር ነው። ከውጭም መስመር ላይ እጅግ የሚያስጨንቅ ተጫዋች ነው እና እሱን እንደ አማራጭ ዩናይትዶች እየተመለከቱት አሉ የሚል ነገር አለ። ተጫዋቹ እንግዲህ ወደ ዩናይትድ የሚሄድ ፍላጎት ይኖረዋል መመልከት አለብን ይመስለኛል። ግን ዩናይትድ እንደ ጋርናቸው፣ ሳንቾ፣ ራሽፎርድ አይነት ተጫዋቾችን በተቃራኒ ደግሞ በርከት ያለ ገንዘብ ያገኝባቸዋል ተብሎ የሚጠቀሱ ተጫዋቾች ናቸው። እንደው ከሳንቾ ጋር በተገናኘ ግን ፈላጊዎቹን ተመልክታቸው ከሆነ ሌፍ የአምስት ዓመቱን ተጫዋች አስቶን ቪላ፣ ኒውካስልና ቶተናም የዚህን ተጫዋች የዝውውር ሁኔታ እየተመለከቱ እንዳሉ የሚያሳይ መረጃ እንደዚሁ ዘሰላይ ተመልክቻለሁ። እንግዲህ የቪክቶር ዮኬሬስን ጉዳይ አንስተን ወደዚህ የገባ ነው። ተጫዋቹ ያው ተከድቻለሁ በክለቡ አማካኝነት ብሏል። ከዚህም በኋላ እየጦዘ እንዳለ ከፊታችን ያለው አምስት ስድስት ቀን ሁሉንም ነገር በይፋ እንድናቅ የሚያደርግ ይመስላል። ወደ የት ሊያመራ ይችላል? ቡድኑ የሚፈልገው ገንዘብ ምን ያክል ነው? ክለቦችም ራሱ ደግሞ ይፋ የጥያቄ ይዘው ወደ ቡድኑ ሊያመሩ ይችላሉና እነዚህ ነገሮች ከዚህ ተጫዋች ዝውውር ጋር በተገናኘ መጠበቅ የሚኖርብን ይመስለኛል ያ እ አ ቲንክ የተጫዋቹን ብቃት ካየኸው እንግዲህ ቁጥሮች አይደሉም የሚናገሩት። ያው ያለበት ሊግ ምልህ ቶፕ ሊግ ነው ብለንም ባንናገር የሚጠየቅበት ሂሳብ በግምት በኔም በግል ቤት ጠይቀኝ ያነሰ ይመስላል። ኮርስ የቀረው ኮንትራት እና ስምምነታቸው እንዳለው ጀንትልማን አግሪመንት ነው። በወረቀት የሰፈረ ነገር ስለሌለው የሚለን ሌላ ነው። ግን አሁን አጥቂዎች የሚጠራባቸው ዋጋን ምናልባት ባርኮሎን የተመለከተ አንዳንድ ዘገባ ሳይ ነበር። የሁለት ዓመቱ ባርኮሎ እስከ መቶ ሚሊዮን ፓውንድ የሚል ጥሪ አለው እና ከአጥቂ አንጻር ስታየው እና ምናልባትም አሁን በዚህ ሰዓት በትልልቅ ክለቦች የሚታደኑ አጥቂዎች እነማናቸው ስትል አንዱ እሱ ነው እና ይሄ ስልሳ አምስት ሰባ የሚባለው ነገር የእውነትም ያነሰበት ይመስለኛል። ለምንድን ነው ይሄንን አንዳንዶች እድሜ ይላሉ፣ ሀያ ሰባት ዓመት እኮ በቃ አምስት ዓመት ከፍ ለፊት በደንብ እንድትጫወት ቢያንስ አራት ዓመት በቶፕ ሌቭል እንድትጫወት የሚያግዝ ይመስለኛል። ሌቫንዶቭስኪ እንኳ በሰላሳ ሶስት ዓመቱ ነው አይደል ባርሳ እየተጫወተ ያለው አንዳንድ አጥቂዎች ኳሊቲያቸው ከፍ ያለ ነው። ዘጌት ብለው ደግሞ እንደውም የሚፈነዱ አጥቂዎች ባህሪ በትልቅ ሌቭልም ረዘም ላለ ጊዜ ላጫውታቸው እንደሚችል ግምት ትወስዳለህ እና ደጋግሜ ነው ብያለው። በዚህ በሞደር እግር ኳስ ደግሞ ከአንድ ተጫዋች የፈለግከውን ሀላውጣ ወጭ አውጣበት አራት ዓመት ከፍ ያለ ሶስት ዓመት ከፍ ያለ ነገር ካገኘ በዚክሊ ከሁለት ዓመት በኋላ ያ የወጣበት ሂሳብ ትርጉም ውስጥ የሚገባ የሚታወስም አይመስለኝም። እንደውም አንድ ሁለት ዓመት ከሄደ በኋላ ያ ሂሳብ ግምት አይሰጠውም። በተለይ በተለይ ደግሞ በስኬት የምትጓዝ ከሆነ እና ቲንክ ተጫዋቹ ላይ የሚጠራ ዋጋ ክለቡ ከፍ ቢያደርገው እኔ ትክክል ናቸው የሚል የእኔ የግል እምነት አለኝ። በተረፈ ግን ልክ ሰውየው እንዳሉት በዩናይትድም በአርሰናልም በኩል ጥያቄ ነው ይሄ በቃ መረጃ ነው። አሁን የመፈለግ ስሜት ያለው ይሄ ተሸዋሽ ለሽያጭ ቀርቧል ወይ ምናህል ይባላል ምናምን ዚ ቅድመ ለዝውውር የምታደርጋቸው ክለብ ከክለብ ጋር የምታደርጋቸው ግንኙነቶች ስለመሆናቸው ነው በርካታ መረጃዎች እየጠቆሙ ያሉትና እንግዲህ እዚህ ውስጥ ያለ የዋጋ ጉዳይን ተከትሎ የመጣ ብስጭት ይመስለኛል። አሁን የተጫዋቹ ብስጭትና ዝም ብዬ ስመለከተው ደግሞ ይህን ጥያቄ በተመለከተ ደጋግመው ኖክ እያደረጉ ያሉ የሚመስለው በጥያቄ ረገድ ምናልባት ውስጥ ውስጡን ከሱ ኤጀንትና ከእሱ ጋር ንግግር የጀምሩ የሚመስለኝ ከአርሰናሎች ይልቅ ዩናይትዶች ናቸው ከሰውየው ጋር ከቀደመው ግንኙነት መነሻ የሚመስለኝና ዩናይትዶች ደግሞ አንተም ስትጠቅስ እንደነበረው ከዋጋ አንጻር ገና መሸጥን ቀጥሎ ደግሞ ከሽያጭ የሚመጣ ገቢን ተከትሎ ወደዚህ ተጫዋች የሚሄድ ጉዳይ ነው ትርጉም ውስጥ የሚገባው እና ይሄ ይሄ ነገር እንግዲህ የተጋነነ ዋጋ ምናልባትም አሁን እየተነሳ ካለ ምናልባትም የሚቀርበው ነገር እሱ ከሆነ በተወሰነ መልኩ አይ እነዚህንም ፈላጊዎችን በተለይም ዩናይትድን ያርቃል የሚል የተወሰነ ብስጭትም ውስጡ እንዳለን ልታስብ ትችላለህ። ፕሮባብሊም እንግዲህ የኔ ግምት ሊሆን ይችላል አርሰናልም ቀርቦ በተመሳሳይ መልኩ ይሄው ነገር ተነስቶ ሊሆን የሚችልበት ዕድል እንዳለ ታስብ አለ ግን የሚመስለው ገና ያልበሰለ ገና በጥሪ ደረጃ ያለ ያን ተከትሎ ደግሞ ምንድነው ክለቡ የመፈለጉ ነገር በያቅጣጫው ሲበረከት፣ ክለቡም ደግሞ ከዚህ ተጫዋች ቅድም የጠቀስካቸው አንድ ሁለት ምክንያቶች አንዱ ተስማምተን ነበር በፐርፎርማንስ ሁለትም የጠቀስከው ነገር አለና እነሱ መሰረት አድርጎ ከሄደ ዋጋው ትንሽ ከፍ ቢልና ምናልባት ይሄ ደግሞ የሚፈልጉኝን ክለቦች ያርቃቸዋል የሚል ስሜት ውስጥ ቢገባ አይገርመኝም። ግን ገና ያልበሰለ የሚመስል የዝውውር ጉዳይ ነውና ከወዲሁ ነገሮችን አቻኩሉልኝ፣ አፍጥኑልኝ፣ የተንዛዛ አታድርጉብኝ የሚመስል ነገር ነው የሚመስለኝ። እኔ በግሌ ዝም እየሳየው ከውጭ የሆነው ነገር ይሄ ነው የሚመስለኝ። ከዛ ውጭ ግን ዘጠና መቶ ዘጠና ወይም መቶ የሀያ ሰባት ዓመት የሆነ ተጫዋች በምንም ከፖርቱጋል ሊግ ተገዝቶ አቅም ያን ደግሞ እናውቃለን ብለዋል። እና ምናልባት ሰማንያ እንደዚህ አይነት ገንዘብ ተጫዋቹን እንዲሸጡ ያደርጋቸዋል። መቶ አንላችሁም ብለዋል። ዘጠናንም ጠቅሰዋል። ሰውና ምናልባት እንደዚህ ሰማንያ አካባቢ የተወሰነ አንድ ሚሊዮን ቢሊዮን ፓውንድ ባይሆን 15 ሚሊዮን ዩሮ ልትጨምርበት የምትችልበት ሂደት አለ። እስከ 80 ሚሊዮን ዩሮ ሊያወጣ የሚችልበት ሁኔታ ይኖር ይሆናል እና እኔ እንግዲህ መፍትሄ ያገኛል የትኛው ክለብ የሚሄዳል የሚለው ጥያቄ ነው የሚሆነው። አርሰናል ግን እንዳልኩት ሴስኮ ላይ ትኩረቱ ነበር። ከሱ ግን ይሄኛውንም እንዳያጣ ስጋት ይኖራል። ገባ ጥያቄ ይጠይቃል። አንዱ ባይሳካ አንዱ የሚለው እና በአጣቆ የኝ ማደረግ እንዳትባል ሁለቱም አካባቢ እንግዲህ እንትኖች መክፈት አለ ፋይሎች ችር ሁለቱንም በሁለት እጅ ይዘህ ፋይሎቹ መንቀሳቀስ ያለብህ ይመስለኛል። አሊያ ግን የክለቡ ራሱ ሁለተኛ ምርጫ መሆኑን ካወቀ ተጫዋቹ እሱም የቀዳሚ ምርጫው የትኛው ሊሆን እንደሚችል ማሰብ ውስጥ ሊገባ እንደሚችል ታስባለህ። ይሄ መቼም የምንድን ነው የተደራዳሪዎች ስታይል እንደሚሆን ግምት ውስጥ ከታለህ እና ጥሩ ባርጌነሮች በዚህ ረገድ የሚሰሩት የራሳቸው ስራ እንደሚኖር ግምት እንውሰድ። ከዛ ውጭ ግን የሊቨርፑል ከሶስት መቶ ሚሊዮን ፓውንድ በላይ ለማውጣት የመንደርደር ነገር በጣም ትኩረት ሳቢ ሆኗል። ኦፍኮርስ አንዳንዶች ሲያዩት ወጪ ብቻ ከሆነ ይሄ በጣም ዋው ሊያስብል ይችላል ሊሉ ይችላሉ ግን ውስጡ ብዙ ገና ከክለቡ ሊለቁ የሚችሉ ወጪ ሊያመጡ የሚችሉ ተጫዋቾች ስለመኖራቸው ስለሚነሳ የተወሰነ ሊያወርዶ ይችላል። የኑኔጅ ጉዳይ ይነሳል። ሀያ አምስት ዓመቱ ኑኔጅ የዲያዝ ጉዳይ ይነሳል። ፈላጊ ካገኘ ይሄዳል እያሉት ነው። ምክንያቱም ቀሪ ኮንትራቱም እየተቃረበ ይመስላል ለማለት በሀያ ሰባት ይመስለኛል ካልሳሳትኩ የሱም ኮንትራት የሚያልቀው ጆታን ፍላጊ ካገኘ ሊለግሁት ፍላጎት አላቸው የሚል ነገር አለ። ግን የመጡ ተጫዋቾችን ስንታይ የፍሪምፖንግን ጉዳይ የኬርኬዝ የመምጣትን ነገር ስታይ አሁን ደግሞ ከሁሉም በላይ ደግሞ አንድ መቶ ሃምሳ ሚሊዮን ዩሮ የወጣበት የቬትስን ጉዳይ ስታይ የሊቨርፑል ሁኔታ መቼም በጣም አስደናቂ መሆኑ እንደቀጠለ ነው እና ከአንዳንድ ወዳጆች ጋር ሳወራ ነበር በተለይ የዚህ ተጫዋች ዋጋ ተጋኑ አለ ወይስ አልተጋነንም፣ በሚል ኦፍኮርስ፣ አንዳንድ ጊዜ እድሜ ታያለ። የተጫዋች እድሜ ሁለት ዓመቱ ነው። ልጅ እድሜውን ብቻ ሳይሆን ደግሞ ብቃቱን ታያለ። ብቃቱ እጅግ ቶፕ ቶፕ ቶፕ እና ገና ከዚህም በላይ ሊሻሻል የሚችል ነው። ከውሴን ጋርም ባለፈው ስናወራ ጥሩ ጀርመናዊ ነው። ጀርመናያን ደግሞ አንዴ በቃ ቶፕ ሌቭል ላይ ከመጡ የመቀለድ ነገር የለም። እና በዚህ ረገድ ዲስፕሊን እንደሆነው እንደሚወጣ ታያለህ። እና አንዳንዴ ደግሞ ገበያው ነው ዲክቴት የሚያደርግ አደል? ገበያው ይሄንን ከሰጠ ምን ምን ምርጫ አለ? ምርጫ የለህም ባለው ያለው በገበያው ነው የምትስተናገሱ ነው ብለና፣ ይሄንን ስታይ ምንም ጥርጥር የለውም በልጁ መምጣትና በልጁ ውጪ ላይ ላትከራከር ትችላለህ። በአንጻሩ ደግሞ በተወሰነ መልኩ እንደው የሊቨርፑልንም ፍላጎት በጣም ተጋኗል፣ ወጪውም ተጋኗል እንድትል የሚያደርግ የሚመስለው ይሄ ተጫዋች ባየረንም አልመረጠም። ሲቲም በጣም በጥልቀት ገብቶበት ነበር፣ ከትልቅ ገንዘብ ጋር ሲቲንም አልመረጠም። ትክክለኛ በቃ ከዚህ ክለብ ጋር በቀጥታ ግንኙነት ፈጥሮም የልጁ ምርጫ ሆኖ ኦፈር ያቀረበው የወሰደውም እንግዲህ ሊቨርፑል ነው። ይህንን ስታይ ደግሞ እንደ በተወሰነ መልኩ ሊቨርፑሎች ትንሽ ትግስት ቢያደርጉ ከዚህ ባነሰ ዋጋ ያገኙትም ወይ ቀናትን ምናልባትም እንግዲህ 15 ቀናትን ቢታገሱ ይሄ የተጋነነ ወጪ ይወጣሉ የሚል ጥያቄ የሚያነሱ ወገኖች አሉ። እና በተወሰነ መልኩ ይህንንም ሀሳብ ትጋረዋለ። ግን ሆነም አልሆነም በስተመጨረሻ እንግዲህ አለያይቷቸው የነበረው 15 ሚሊዮን ዩሮ ገደማ ነው። እና ይሄ 15 ሚሊዮን ዩሮ ሊሳካም ላይሳካም የሚችል መሆኑን ታሳቢ ያደረጉ ይመስላል። ሊቨርፑል መድፈሩ ተገቢ ነው ብለው ጥያቄ አድርገዋል። አንዱ ምንድነው ይሄ ልጅ በሂደት ባሎን ዶር ቢያሸንፍ አንዱ መስፈርቱ ሲያስገቡት እሱ ነው። ሁለት ቻምፒየንስ ሊግ ሊቨርፑል እንደሚያገኝ ይታሰባል፣ ይጠበቃልም። ግን ተደጋጋሚ ስኬቶች ሙሉ ሂሳቡን ለማግኘት ለሌቨርኩሰኖች በአማራጭነት ኮንትራት ውስጥ የቀረበ ነገር ነው ብለውታል እና ይሄ ሊሳካ ይችላል። ይሄም ሊሳካ ይችላል። ባሎ በተመለከተ የሚያነሱት ነገር ሊሳካ ይችላል እና ከጀርመን የወጡ ምንጮች ትናንት ማምሻው ላይ እንደሚጠቁሙት ከሆነ ዛሬ ይመጣል። ይሄ ልጅ ህክምናውንም የሚያደርገው ዛሬ ነው ተብሎ ነው የሚጠበቀው። እስከ አርብ እንግዲህ እስከ አርብ ጠዋት ከሰዓት ድረስ ሁሉም ነገር አልቆ ዩኤፋ የሊቨርፑልን ማሊያ ይዞ ሲፈርም እናየዋለን የሚል ነገር በስፋት ወጥቷል። እና ይሄ አንዱ ነገር ነው እንግዲህ ከዋጋው ጋር የተያዘው ጉዳይ ላይ ምናልባት የሚነሱ ጉዳዮች ላይ ሀሳብ ልሰጥበት ትችላለህ። ከዛ ውጭ ግን የማይቆሙ የሊቨርፑል ፍላጎት ያልኩ ቅድምም ስንጠቅስ እንደነበረው የአጥቂ ፍላጎቱ ነው። አጥቂ ላይ አሁንም የሚሆን አይደለም እንጂ የሚሆን ከሆነ እስከ 150 ሚሊዮን ፓውንድ አውጥተው ኢስሐቅን የማምጣት ፍላጎት አላቸው ነው የተባለው። ምክንያቱም የሚለቀቁ ተጫዋቾች የሚያመጡት የተወሰነ ገንዘብም አለ። አጥቂ ደግሞ የግድ ፍላጎት ስላላቸው አጥቂ ለማምጣት ጥረት ስለሚያደርጉ የኢስሐቅ ጉዳይ ከተሳካ ይህንን ይደፍራሉ። ማይሆን ከሆነ ግን አሁንም ከባየርን ሙኒክ ጋር ተፎካክረው ልክ እንግዲህ ቨርትስ ላይ እንደተፎካከሩት ሁሉ ባርኮሎን የማምጣት ቀዳሚ ትኩረት አላቸው ተብሏል። እንግዲህ በሁለተኛ አማራጭነት የተቀመጠ ነው በነገር ላይ ባርኮሎ ባየርን እንግዲህ ይህንን ልጅ በቀዳሚ በአንደኝነት ትኩረት አድርጎበት እንደሚንቀሳቀስበት ቀስ ነው ያገኘሁት። መረጃ የሚጠቁመው ግን የማይሳካላቸው ከሆነ ፕላን ቢያደርገው የያዙት ሊቨርፑሎች ደግሞ ለዚህ ተጫዋች ፉክክር ውስጥ ይገባሉ ነው የተባለው። ይሄም ተጫዋች እንግዲህ እስከ መቶ ሚሊዮን ተለጥፎበታል እና በጣም ነው የሚገርመው። ገና ገና ልጅ ነው፣ ኦፍኮርስ ምንም ጥርጥር የለውም። ከሊዮ ሲመጣ ሀ 23 ላይ እንደምታስታውሰው 38 ሚሊዮን ፓውንድ ነው የወጣበት። አሁን እንግዲህ እስከ መቶ ሚሊዮን ፓውንድ ካደገ ማለት ምንሃል ክሬዚ ሊሆን እንደሚችል ይባላል እንጂ በጥሬ ደረጃ መቶ ሚሊዮን ፓውንድ እኮ ራሱ ወደ ዩሮ ስትመነዝረው ከፍ ወዳለ ሂሳብ ይሄዳል። ከ115 በላይ ከፍ የሚል ነው የሚመስለው፣ እና የተወሰነ የተጋነነ ነገር እንዳለው ታያለህ። እና ግን ወዲም ተባለ ወዲያ ትኩረታቸው አሁንም ሊቨርፑል ትልልቅ ተጫዋቾች ላይ እንደሆኑ በጣም ስታብሊሽ ያደረጉ ተጫዋቾች ላይ እንደሆነ ፍላጎታቸው ደግሞ የሚመስለው በየኤሪያው ላይ ሁለት ሁለት ምርጥ ተጫዋቾችን መያዝ ብቻ ሳይሆን የእንግሊዝ እግር ኳስን ሞር ዶሚኔት አድርገው መቀጠል፣ አውሮፓንም ሞር ዶሚኔት ለማድረግ የመፈለግ ስሜት እንዳለውታ ያለ እና ያልተጠበቀ የሚመስል ብዙዎቻችን ያልገመት ነው የሚመስል ነው የሊቨርፑል አካሄድና ገርሞኛል። አካሄዳቸው አሁንም ዴቭ የፍሎሪያን ቬትስ የዝውውር ሁኔታ ይሄ ሊቨርፑል አሁን እየሄደበት ያለውን ነገር ስትመለከት ይሄ ፍሮም ደ ፖዚሽን ኦፍ ስትሪንግስ ወይም በጣም ጥንካሬ ላይ የበለጠ የመስራት ሁኔታ ይመስላል። ዶሚኒክ ሶቦስ ላይ ቁጥሮቹ ከአምና የተሻለ እንደሆኑ፣ ከካች አምናም እንደዚሁ የተሻለ እንደሆነ ተመልከተናል። ግን ደግሞ ሌላ አፕዴት ማድረግ የፈለጉት እና በደንብ በቃ ሁነኛ የሆነ በደንብ ቡድኑ ሊሰራበት የሚችለው ወጣት ተጫዋችን ከማሰብ ይመስላል። የፍሎሪያን ቬትስ ጉዳይ እንዲፈጸም የሆኑ ተጫዋቹ በጣም የሊቨርፑል ፍላጎቱ ከፍተኛ ነው የሚል ነገር ተነስቷል። እንዳነሳው ባለንዶር የቻምፒየንስ ሊግ ነገሮች ሊሳኩ ይችላሉ። ምክንያቱም ሊቨርፑል ነው፣ አሰልጣኙ አርነ ስሎት ናቸው፣ በደንብ ልምድ ያላቸው ተጫዋቾች አሉ። አሁንም በቡድኑ እንደሚቀጥሉ ተረጋግጧል። እንዳነሳው የሚለቁ ተጫዋቾች ይኖራሉ። እንግዲህ ሳውዲ ሲባል ዴቭ በዚህ የዝውር መስኮት ምናልባት ይሄ በክለቦች ዓለም ዋንጫም ስለሚሳተፍ ይሆን አላቅም። ይሄ አልሂላል የሚባለው ቡድን ኔይማር የነበረበት ቡድን ሁሉንም ትልልቅ ተጫዋቾች ስሙ። አሁንም የኑኔዝን ጉዳይ እነሱ ናቸው እየተከታተሉ ያሉት ተብሏል። ግን ተጫዋቹ በዚህ እድሜው ወደ ሳውዲ መሄድን ምርጫው አያደርግም የሚል ነገርን ከኑኔዝ ጋር በተገናኘ መረጃ ተመልክቻለሁ። ምናልባት የተለዩ ጥያቄዎች ካሉ እነሱን መመልከት ይፈልጋል የሚል ነገርን እየተመለከትኩ ነው። በዩሮፕ ወይም በአውሮፓ መቆየት ይፈልጋል። ለእነዚህ ደግሞ የስፔንና የጣሊያን ክለቦች ጥያቄ ካቀረቡለት ሊያጤነው ይችላል የሚል ነገር አለ። ስለዚህ ኑኔዝ ሊለቅ ይችላል። እንዳልከው የዦታም ሁኔታ አስተማማኝ አይደለም። ባርኮላ ዴቭ ዝም ብሎ ፔስጂ ላይ አንድ አመት ከቆየ በርግጠኝ አሁን መቶ አይደል የተባለው ሀምሳ አርባ ነው የሚባለው ምክንያቱም ዲዝሪ ዶዌ እንቅስቃሴ በፍጹም በቃ አስቀምጦታል ከዚህ በኋላ እድል የሚሰጠው ማለት በቃ ይሄ ዲዝሪ ዶዌ ካልተጎዳ በስተቀር ይሄ ተጫዋች በቋሚነት ትልልቅ ጨዋታዎች ላይ ሲጀምር እንመለከት ፖዚሽን ሽፍት ምናልባት ደግሞ ፖዚሽን ሽፍትም እዛ እንግዲህ እነ ደምቤል ያሉ ከቢቻ ከቫራሽ ከሌ ያለ ከቫራሽ ከሌ አሁን ባለው ብቃት በፍጹም ሊያስቀምጠው አይችልም። እና ጉዳት ኖሮ እድሎችን የሚጠቀምና ዋጋውን ጠብቆ የሚጓዝ ካልሆነ በስተቀር ከአንድ አመት እንደዚህ በኋላ ብዙም ፔስቲጅ የማይፈልገው ተጫዋች ሊሆን ይችላል። ያው እድሜው ፕሮፋይሉ ገና ነው ግን ደግሞ አሁንም ብዙ የመጮቻ ጊዜ ይኖረዋል የሚል እምነት የለኝም እና መቶ ሚሊዮን እጅግ የተጋነነ ገንዘብ ነው። ባየርንም እንደዚህ አይነት ገንዘብ ሊያወጣ ያው ለፍሎሪያን ቬትስ ይሄንን ገንዘብ ማውጣትም አልቻሉምም፣ ድጋሚ ደግሞ ፍላጎቱም የላቸውም እና እንደዚህ አይነት ገንዘብ ያወጣሉም ተብሎ አይጠበቅም። እንግዲህ መመልከት ያለብን ይመስላል። ግን ሊቨርፑል በጣም የተጠና እና ደግሞ ብር ያለው ቡድን ነው። ሊቨርፑል ባለፉት የዝውውር ገበያዎች ለፌዴሪኮ ኬዛ ብቻ ነው። እሱም ከአስር ሚሊዮን ፓውንድ ያላለፈ ገንዘብ ነው እያወጣውና እንዴት በዝቅተኛ ሂሳብ እየተንቀሳቀሰ እንዳለ በደንብ ይሄ ዌጅቢሉን አንዳንድ ነገሮችን ሲሰሩ እንደቆዩ እና አሁን ያ ሲሰሩ የነበሩትን ስራ በደንብ እንዲጠቀሙ የሚያደርግ ስፔስ የፈጠረላቸው ይመስላልና ለዛም ይመስላል እንደ ፍሎሪያን ወደ ቡድኑ እንዲመጣ የሆነው የሚል ነገር ለአንሳና። የመጨረሻ ጉዳይ የምናደርገው ዴቭ፣ የአትሌቲክ ቢልባው ተጫዋች ኒኮ ዊሊያምስ ከባየርን ጥያቄ ቀርቦለታል የሚል ነገር አለ ዴቭ። እና ይህም ተጫዋች እኔ እንደውም ልክ ባየርን ጠየቀው ሲባል በማይክል ኦሊሴ፣ ባየርን ትልቅ ቡድን ነው፣ ግን እንግዲህ ሲጫወት ብናየው ብዬ አስባለሁ ዴቭ። እጅግ አስደናቂ ግራግር ያለው ተጫዋች ነው እና ኒኮ ዊሊያምስም በተመሳሳይ ለሱ ወኪሎች ወደ ጀርመን ተጉዘው እንዲነጋገሩ ፍቃድ ሰጥቷል። የሚል ነገርን ስካይ ጀርመኒ ላይ መረጃ ተመልክቻለሁ እና ገፋ ብሎ ባየርን ጥያቄ የሚያቀርብ ከሆነ ይሄ ተጫዋች ወደ ጀርመን የሚያመራበት እድል ሰፊ ስለመሆኑ ማርካን ጨምሮ መረጃዎቹ እየወጡ ነው የሚገኙት። አትሌቲክ ቢልባው ለዚህ ተጫዋች በአመት የሚከፍለው ገንዘብ ከአስር ሚሊዮን ዩሮ የተጣራ ከ10 1 ሚሊዮን ዩሮ በታች ነው። እስከ 2027 ውላለው ግን ስቲል ለዚህ ተጫዋች የሚያገኘው ገንዘብ በቂ ነው ብሎ አያስብም እና እንግዲህ ወደ 23 አመት ከአንድ ወር በኋላ 23 ዓመት ይሞሏል። የተጫዋች አሁንም እንደ ባየርን አይነት ቡድኖች የሚመጡ ከሆነ ምናልባት ወደዛ የሚያመራበት እድል ሰፊ ሊሆን ይችላል የሚል ነገር አለ። ፈላጊዎቹ ተብሎ አሁንም አርሰናል፣ ቼልሲ ከእንግሊዝ የሚጠቀሱ ናቸው። አርቴታ ይህንን ተጫዋች ያደንቋል ይባላል። ግን በይፋ ከአርሰናል ጋር የተጀመረ ነገር የለም። ባርሰሎና ተጫዋቹን ይፈልጋል ይባላል፣ ደግሞ በግልጽም ይናገራሉ ሰዎቹ ይወጡ። ግን ደግሞ የገንዘብ ችግር ይህንን ተጫዋች ለማምጣት እንግዲህ ፍዳ እንደሆነባቸው ሲናገሩ ነበርና መዳረሻው የት ሆና። ለዚህም የተጫዋች ህዝብ ሁኔታ አጓጊ ይመስላል። ይህንን ነው እናብቃ እንግዲህ ቆይታችን ሀያ አምስት ያህል ደቂቃ ነው። ኤችዲ ስፖርቶች ነበረን በስርዓቱ ላይ ሰማችሁን። እንዲሁ ኤችዲ ዩቲዩብ ገጽ ላይ ታገኙናላችሁ። ለነበረን ጊዜ ከልብ ከልብ እናመሰግናለን። ቅዳሜ መልሰን እንገናኛለን። መልካም ጊዜ ብያለሁ። አድማጭ ተመልካቾች፣ ባባይ በአካል ሰላሙ እንዴት መልካም ጊዜ ላንተን